አንጀቴን በላኝ ሆነ ኮነ። በደንብ አላወራቸውም። ደግሞ ሶስተኛ ወገን አንድ እኔ እኔ ማለት ነው። እኔ ሌላ ምንም አልፈልግም። የሀይ ሚን ፀባይ ብሩኬ ወንድማችን ምን ነው አልተረዳትም። ከአሁን በፊት አንተ ጋር ትንጣላ ማን አስታረቀን፣ ሁለታችሁን ሳይ አልፈልግም ብላ ትላንትና ተናግራለኝ። ዛሬ ማመማል። ለምን አልተረዳትም? ለምን ብቻዋን እኔ እንጃ። ብሩኬ ምን ሆኖ ነው ወንድማችን፣ መታረቅ ከፈለግ እኔ እና እሱ ብቻ አልፈልግም ማለት ነው። እውነትሽ ነው። እኮ ጥሎ ለምን ሄደታለ እንደዛ ከሆነ ኮ ትጅዬ እንደዛ ኮ ስትለው በቃ እ ይችኛ የቱ ሶስተኛ የቱ ወገን ማለት ነው፣ ምን ማለት ነበር? እንዳትደውይ እኛ በምንፈታው ንፈታት ብሎ ነበር። መሄድ አለበት ዝም ብሎ ሄደው እ ትናንት አልመጣም ብላል ነበር። ዛሬ ህ አቃጥላት

ይቅርታልልሽም ብሎ ነው እኮ የሄደው። አላገኝሽም ማርያምን፣ አላገኝሽም ማርያምን እንቢስ። ምን አስበሽ ነው? ምን አስበሽ ነው? በዚህም መካከል ላይ ወንድማችን እኮ ተስፋ እየቆረጠ አዳምጪ፣ አዳምጪ፣ በደምብ አዳምጡ። እንደገና ደግሞ መጨረሻ ላይ ምን እንደተካሄደ በደምብ ቪዲዮ አዳምጡ። ምን እንደሆነ ያ። አንቺ ነሽ ያጣላሽኝ ብላ ነበር የመጣችው ምን እንደሆን ምን አለ የመሰላችሁ ዳኒን ወደዚህ ሊያመጡት ነው ዛሬም ራሷ ምንድነው ያለችው ሶስተኛ ወገን አንተና እኔ መሀል መግባት አይችልም እኔም አልገባም ብላለች እሺ ታዲያ ለምን ስልክ እኔ አታነሽልኝም አላት እሱ መብቴ ነው አለ ማናገር ብፈልግ ራሴ አናግረዋለሁ ነው ያለችው ትክክል ናት ይኸኛው ብሩኬ በዚህ መካከል የነሱ ድራማ ባላለቀ ሰዓት ማርያምን አላገኝሽም ማርያምን ከአሁን በላይ በቃይ ብሎ ጥሎ እየሄደው እየባሰ እየባሰ ጥሎ ከሄደ ተስፋ ከቆረጠ ታውቂዋለሽ ለውሳኔ ሰው ነው። እንደ እንደዚህ ነው። ምን መግባት ልጅቷ ንሷ ስታያት በምታያት ጊዜ እኔ እየተናደደች እየመጣች ነው። እኛ እየተናደድን እየመጣ ሰው አንቺ እንዳልሽው ለእኛ ለእህቶቻችን ወንድም እኔ ጋር ወንዶች የሚከታተላቸው አይመስለንም ማያዶ ነው። በሴትነታችን ትንሽ የቀዘቀዘ ረጋ ያለ ቪዲዮ ቢሰሩ መልካም ነው እላለሁ። እኔ ሁለቱንም ወዳቸዋለሁ። ሁለቱም ለእኔ አንድ ናቸው። የሚለየው ነገር የለም። ግን አሳዘነኝ ዛሬ አሳዘነ አንጀት የሚበለ ጌታ በጣም አንጀት ይንበልቶኛል። እና ለምን መሰለሽ እኔ እያልኩ ያለሁት ሁለቱንም፣ እኛ ታውቂያለሽ፣ ሁለቱንም ደምኖት፣ ሁለቱንም እንደምንገድፈው እዚህ ጋር እያለያየ ነው። የእነሱ ስራ ነው። አይዲያውን እንደዚህ ነው ሊቀጥሉበት እየፈለጉ ነው። አልሽ ሰማዎች በጣም በዚህ መካከል ወንድማችን እየራቀ ነው የሄደው እሱም በምንድን ነው የሚስተካከለው? ነው እነዚህኞቹ ሴቶቹ ኦረዲ ሴት ናት ይቺኛይቱ፣ የዳኒ ጓደኛ አይመለከተንም። ስፈልግ ከነባሎ ከነገደል ትግባ። ኦቢስ የአዳምጭኛ ጭኛ ሰማዎች በጣም ሰምችሻለሁ። ለአዳምጭኛ እና እኛ ይቺ ጓደኛይቱ ሶስተኛይቱ ሴት ታረቀች አልታረቀች ከጨዋታ ውጭ ሆነች፣ አይመለከተንም። ሃይሚ ደግሞ ፊቷ ላይ ያስታውቃል፣ ብሩክ ጋራ እንደምትታረቅ ምንም ችግር እንደሌለባት፣ የይቅርታ ችግር እንደሌለባት ያስታውቃል። በዚህም መካከል እየተሰቃየ ያለው ጥሎ እየሄደ ያለው እየማለ ላይ እየተበሳጨ ያለው ወንድማችን ነው። እሱ ከሄደ ይሄ የኛ ፕራንክ ሰሩ መጨረሻ ላይ ተስፋ ተቆረጠ በኋላ ልቡ ከተሰበረ ፕራንክ ነው ቢሉት ለእሱም ለእኛ ምን ጠቀመን? ከተለያዩ በኋላ እሱም በምን ትመልሸዋለች? ነው የእኔ ሀሳብ። እሱ ተስፋ ቆርጦ እርቆ እንዳይሄድ ነው። ከሀይሚ እንዳይርቅ ነው የምፈልገው እንጂ ሌላ ነገር ኑሮብኝ አይደለም። የማውራት ሶስት ኑሮብኝ አይደለም። ኦቤስ ከተረዳሽኝ፣ ግን እዚህ ጋር በመሀል ማርያምን አላገኝሽም፣ አይንሽን ማየት አልፈልግም እያ ተስፋ እያስቆረጡት ነው። እሷ ስራ በቀጠለ ሰዓት ወንድማችን ተስፋ እየቆረጠ ተራርቀው ከቀሩ ምንድን ነው የምጨብጨው? በኋላ አንቺ ታዲያ ፕራንክ ነው ብላ መልሳ ይቅርታ እሱን ልለምነው ነው እንዴ? ይሄ መሆን የለበትም። ስለዚህ ኦቢስ አንቺ ራሱ የምትዋሩ አልገባኝም። ግራ ነው የሚገባው። እውነትን እኔ የተሰማኝ ያህል ነው። ዛህራ ይህ አንቺ አሁን እንደዚህ እንደዚህ እያልሽ ነው በጥሩ ንግግር በጥሩ ንግግር ለአይሚ አሁን አንቺ አይሚ ናት አይደለም፣ ጫወታን እየተጫወተችው ያለች እኮ አሁንም አልገባሽም። ምን እንደሆነ ታቃላችሁ። ኦቢሲ ያንዳምጭ። እዚህ ጋር ሀይል አይደለችም፣ እየተጫወተች አለችው። ሀይሚ ሳኮን ሀይሚ እኮ ምንድን አለችው እኔ መታረቅ ከፈለኩኝ በራሴ ስልክ ደውልለት አለሁ አለ። ሶስተኛ ይቱ ትውጣልንና ወንድማችን ተስፋ ቆርጦ እንዲሄድ አንፈልግም። ሁለታቸው መብት ይሰጣቸው፣ ቦታ ይሰጣቸው። ያው ነው አንቺ እዚህ ጋር ስራ ነው ስራ ነው። ሪክሱን እየወሰዱ ነው። ምናምን ምናምን፣ ጅኒ ጃንካ። ይሄኛው ወንድማችን ማርያምን ብሎ ቀጥሎ እየሄደ ነው። አይደለም እንደዚህ አይደለም። ልንገሪሽ አስማግሽኝ፣ ዛራ ይሁን በጥሩ ንግግር አሁን አይሜን ቢሆን ልጅቷ ሰሞኑ እኮ እየተነጋገርንበት ነበር። ለምን እንደሆነ ታውቃላችሁ ልጅቷን እንድትወጣ ከመሀላችሁ ውስጥ ሁለቱም እንደሚወጡ የምትፈልጉ ከሆነ ጥሩ ንግግራቶች ቪዲዮ እየተማርንበት ነው ብላችሁ ነው እንጂ አይሜንን ብሩኬንን መክራችሁ ይሄ መንገድ አያስኬዳችሁም ብላችሁ ነው የምት መክሩት እንጂ አሁን የተባለ እኮ እናንተ እያባባሳችሁ ነው የምትሄዱ እንጂ ሌላ ነገር የሚመጣ ነገር የለም። ሰሞኑን የተካሄዱ ብዙ ጥሩ ጥሩ ንግግሮቶችም ብንነጋገር ብናወራበት ችግር የለውም። እንዳይራራቁ አንድኛው ተስፋ ትቆርጥ አንድኛው አሁን አሁን ላይ ሀይሜ ስትለመን ስራ እየሰራች ነዋል። ኦኬ ይህኛው ተስፋ ተቆረጠ። እንደገና ዙረን ደግሞ ብሩኬን ልንለምን ነው ወይ? ይሄ ነገር እንዴት ነው ያየሽው ነው አስተያየት እንዴት ነው? ነው አይደለም ጥያቄሊ ዛራ አሁን እኮ ማይለያይ ያይ የነሱን እንደዚህ የማደርግ ያለ ነገር ጥሩ ንግግራቶችን ጥሩ ንግግር ስትናገሪ ደግሞ እንደዚህ እንደዚህ ሳይሆን በምክር እባካችሁ፣ እኛ ይህን ቪዲዮ አንፈልግም። አይሚ አንችም ወደ አራሲሽ ሲሽ ተመለሽ። ይህን ነገር ስራ እንደሆነ እናቃለን። ግን ደግሞ ልጅቷንም እንደዚህ እንደዚህ ካላችሁ ነው የሚጻጽድ ንግግራቶችን ተናግራችሁ ማውጣት ነበረበት። ሁሉም ደግሞ እየመጣ ነው እየመጣ ነው እየመጣ አሁን። ትናንትና ይች ልጅ አትመጣም ተብላ ነበረ፣ እና በጣም በጣም ከባድ ነው። አሁን እኔ እውነቴን ነው፣ እኔ በጣም የሚፈራው በሆዴ ብዙ ነገር አለን። ይሄን መናገር አልችልም፣ እዚህ በላይ ተና አይናገር እየተባለ ብዙ ነገር አለ በሆዴ የምናገረው። ግን ደግሞ ብትናገሪው ምንም አይዳ የለውም፣ እና አሁን ግን እነዚህ ልጆች በሆነ በውስጥ የሚያናግራቸው ብዙ ሰዎችም ደግሞ እዚህ ጋር ዛራ ባለችው ነገር በጣም ደስ ብሎኛል። ምክንያቱም ምንድን ነው አሁን ብዙ ማርያምን ማርያምን ብሎ ከቆረጠ ታቃላቸ እሱ ውሳኔ እኮ ማርያምን እያለ ነው። እኔ እኮ ልደርስልሽ ነው ከእሱ ነገር እሷ ሀይሚዬ አሁን ሀይሚዬ በዚህ በኔ ቤቷ ላይ ነው ያለች ያሩቋት ይችል ልጅ እኔ ይችል ልጅ ሞጣት አለባት። አውቃ ነው የምትመጣ። እኔ ልጅቷን እንጃ ልጅቷን እኔ እኮ የገረመኝ ትናንትና አልመጣም እና ዛሬ ለምን መጣ ሲነገሩ ስንናገር እች ልጅ ትቅር